ቤዛ በብሉይና በአዲስ ኪዳን። ሰላማቸው ይብዛ። ዛሬም በጥያቄ መጀመር ፈልገናል። ጥያቄ ቁጥር አንድ ለእግዚአብሔር ሕዝብ በብሉይ ኪዳን የተከፈለ ቤዛ ምንድን ነው? ጥያቄ ቁጥር ሁለት ለእግዚአብሔር ሕዝብ በአዲስ ኪዳን የተከፈለ ቤዛ ምንድን ነው? እንደተለመደው ይህንን ቪዲዮ በማየት መጨረሻ ላይ መልሱን ታገኙታላችሁ። ይህ ጥላና ቃል የተሰኘ የዩቱብ ቻናል ነው። የወንገል እውነት ብቻ በተለይ በአዲስና በብሉይ ክዳን ያለውን እያገናኘን ለእናንተ እናቀርባለን። አሁን ይህ ቪዲዮ ደረሳችሁ አይደለ? ሰብስክራይብ አድርጉ፣ ላይክም ጨምሩ፣ ለብዙዎች እንድደርስ ሼር ማድረግንም እንዳይረሳ። ወደ ቪዲዮ በብሉይ ክዳን ለሕዝቡ የተከፈለ ቤዛ በሌላ የተያዘን ወይም የተወሰደን ንብረት መልሶ የራስ ለማድረግ ዋጋ መክፈል የግድ ነው። ስለዚህ ጉዳይ የሚከፍለው ዋጋ ካሳ ወይም ለውጥ ቤዛ ይባላል። የአብርሃም ዘር የሆኑ ዕብራውያን ለ400 ዓመታት ያህል ባሮች ሆኖ ከተገዙላቸው ከግብፃውያን አገዛዝ ቀንበር ነፃ እንዲወጡና ባርነታቸው ቀርቶ የእግዚአብሔር ሕዝብ እንደሆኑ እግዚአብሔር ቤዛ መስጠት ነበረበት ከመሆኑም አስጨናቆቻቸው በሞት በኩር በቀጣበት በዚያ ሌሊት አጥፊው ህዝቡን እንዲያጠፋ በእያንዳንዱ እስራኤላዊ ቤት ነውር የሌለበት የአንድ ዓመት ጠባት ጠቦት እንድታረድና ደግሞ በቤታቸው በር መቃንና ጉበን ላይ እንዲጠባ በማድረግ የእስራኤል በኩራት ከአጥፊው እጅ አዳነ። ዘፀአት 12 ከቁጥር 7። ስለዚህ ከሰውም ሆነ ከእንስሳ ማህፀን የሚከፍት በኩር ሁሉ በዋጋ ተገዝቷልና እግዚአብሔር የነነዋለ ዘጸአት 13 ከቁጥር 1። ምንጊዜም እንስሳት ሲሰው ወይም የመስዋዕት ደም ሲፈስ ሌላው በህይወት ይኖር ዘንድ የአንዱ ስለ ሌላው ምትክ ሆኖ የሞትን ያመለክታል። ኃጢአቱም በፈሰሰው ደም መሰረት ይሰረያል። ደም ሳይፈስ ስርየት እንደማይኖር ተጽፏልና። ዘሌዋውያን ምዕራፍ 5 ከቁጥር 17። ማናቸውም ሰው ኃጢአት ቢሰራ እግዚአብሔርም አትሥሩ ካላቸው ትእዛዛት አንድቱን ቢተላለፍ ባያውቅም ያ ሰው በደለኛ አጣቱንም ይሸከማል። ነውር የሌለበትን አውራ በግ ከመንጋው ለበደል መስዋዕት መተክም ጋር መመጠን ወደ ካህኑ ያመጣዋል። ካህኑም ሳያውቅ ስለ ሳተው ስተት ያስተረይለታል። እርሱም ይቅር ይባላል። እርሱም የበደል መስዋዕት ነው። በእውነት በእግዚአብሔር ፊት በደለኛ ነው። ኢብራውያን ምዕራፍ 7 ከቁጥር ሁለት እንደኩን ከጥቂቶች በቀር ነገር ሁሉ በደም ይነጻ፣ ደምም ሳይፈስ ስርየት የለም። ለሚመጣው ዋና ነገር ጥላ በሆነው በፋሲካው በግ እግዚአብሔር ሕዝቡን ተበጅቶታል። ሕዝቡ አንድ ጊዜ የእግዚአብሔር ሆኗልና ዋጋም ተከፍሎለታል። ከእንግዲህ ወዲህ የእግዚአብሔር የግሉ ንብረት ነው። ስለዚህ በብዙ ስፍራ እግዚአብሔር ሕዝቡን ተበዥቻለሁ አንተ የነነ በማለት ባለ ንብረትነቱን ይገልጻል። ኢሳይያስ ሚራፍ 41 ከቁጥር 14፣ እንዲሁም ሚራፍ 62 ከቁጥር 12። ቤዛ የተሰጠለት ሕዝብ የሌላ ሊሆን ብል ቀጥቶ የማይሆን ነው። እምቢ ብሎ በተበዥው አምላክ በእግዚአብሔር ላይ ቢያምጽ እንኳ በእግዚአብሔር ስር ሆኖ ተገቢውን ቅጣት ይቀበላል እንጂ የሌላ ሊሆን ከቶ አይችልም። በእስራኤል ህዝብ ታሪክም የታየው ይህ ነው። በድንቅና በታምራት ከባርነት ቤት ከግብጽ ነጻ ያወጣቸውን ያምላካቸውን ትድግና ረስቶ ብዙ ጊዜ በማጉረምረም አለቃ ሾመን ወደ ግብጽ ምንመለስ እስከ ማለት ደርሶ ባርነትን ዳክም ብናፈቁም አንድ ጊዜ የእግዚአብሔር ሆናልና እንደገና ተመልሶ የግብፃውያን መሆን አልቻሉም። ስለዚህ እግዚአብሔር በየጊዜው እንዳመጻቸውና እልከኛ ልባቸው በስሩ አድርጎ በመቅጣት ያን ህዝብ በምድረ በዳ ወድቆ ወድቀው እንዲቀር አደረገ። ዘኍልቍ 14 ከቁጥር ሁለት። ከዚያም በኋላ ባሉት ዘመናት ትውልድ አልፎ ትውልድ ሲተካ ብዙ ጊዜ እስራኤላውያን አምልኮተ እግዚአብሔርን ትተው ወደ አምልኮተ ጣዖት ፊታቸውን ሲመለሱም ስለ ዓለማዊ ንብረቱ ይሆን ዘንድ አንድ ጊዜ ተበጅቷቸዋልና ስለ ህዝቡ እግዚአብሔር ይቀና ነበር። ገንዘቡን ከፍለው የገዛው ንብረቱ የሌላ ሲሆንበት የማይቀና ማን አለ? ስለዚህ እግዚአብሔር ጣዖትን በማምለክ ያስቀኑትን ህዝቡን ህዝቡ ባልሆኑት በሌሎች በማስቀናትና በነርሱ ላይ በጠላትነት በማስነሳት ህዝቡን ወደ ራሱ ይመልሳል። ይህ ሁኔታ በተለይ በዘመነ መሳፍንት ተደጋግሞ የታየ ክስተት እንደነበረ የመጽሐፍ መሳፍንት ታሪክ በማንበብ መረዳት ይቻላል። ህዝቡም በሰሩት ኃጢአት ለቅጣት ሲዳረጉ ሌላ ተስፋ አልነበራቸውም። ወደ ተበዣቸው ጌታ በንስ ያመለሳሉ በበደላቸው ምክንያት ይሰብራቸውም የሚፈውሳቸው ሕመታቸውም የሚጠግናቸው እርሱ ብቻ መሆኑንና ለዘላለም እንደማይጥላቸው ምንጊዜም ማርሱትም ነበር። ሆሴዕ ምዕራፍ ስድስት ከቁጥር አንድ ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱ ይፈውሰናል፣ እርሱ መትቶናል እርሱ ይጠግነናል። ከሁለት ቀን በኋላ ያድነናል፣ በሶስተኛም ቀን ያስነሳናል በፊቱም በሕይወት እንኖራለን። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል፣ እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። የሰራዊት ጌታ እግዚአብሔርም እንዲሁ ቢበደሉትም ለዘላለም አልጣላቸውም፣ በምሕረት አይኑ ተመልክቶ ከወደቁበት ማንሳትና ተስፋቸውን በማደስ እንደገና ያቆማቸው ነበር። ኢሳይያስ ምዕራፍ 54 ከቁጥር 4፣ አታፍረምና አትፍር፣ አትዋረጅምና አትደንግጥ። የህፃንነትሽንም መፍረት ትረሻዋለች፣ የመበለትነትሽንም ስደት ከእንግዲህ ወዲህ አታስቢም። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው የእስራኤልን ቅዱስ ታዳጊሽ ነው። እርሱም የምድር ሁሉ አምላክ ይባላል። የእግዚአብሔርና የሕዝብ ግንኙነት ምን ግዘም ቢሆን በአባትነትና በልጅነት መካከል እንዳለው ግንኙነት ያለ ነው። አባት ልጁ ምን ቢያጥፋ ይቀጠዋል እንጂ ከእንግዲህ እኔ አባት አይደለውም አንተ ልጅ አይደለህም ልለው ገጥቶ አይችልም። ልጅም አባቱ የቱንም ያህል ተቀጥቶ ቢቀጣው በዚህ ተቀይሞ ከእንግዲህ አንተ አባት አይደለም እኔ ልጅህ አይደለሁም ለማለት አይችል ብል እንኳ አባትነትና ልጅነት የተሳሰረበት ገመድ ሊበጠስ ፈጽሞ አይችልም። እግዚአብሔርና ሕዝቡ እንደ አባትና ልጅ በማይበጠስ ጽኑ ፍቅር ገመድ ተሳስረዋል። እናም እግዚአብሔር ቤዛ ሰጥቶ የግሉ ያደረጋቸው ሕዝቡን ማንናቸውም ያልገዛቸው እንድነዳቸውና እንድገዛቸው የፈቀደበት ጊዜ ፈጽሞ የለም። እርሱ በዋጋ የገዛቸው የእርሱ ብቻ እንደሆኑ ለእርሱ ብቻ እንዲገዙ ነው። ከላይ እንደተመለከት ነው፣ እግዚአብሔር በብሉይ ክዳን ዘመን ህዝቡ ጋር በነበረው ታሪክ ህዝቡን ከእግዚአብሔር ጋር ያጣላቸው ዋናው ግንባር ቀደሙ ምክንያት የተቤዣቸውን ጌታ ትቶ ሌሎቹን አማልክት መገዛታቸው ነው። ዘዳግም 32 ከቁጥር 15 ይሽርን ወፈረ ረገጠ ወፈረ ደነደነ ሰባ የፈጠረውንም እግዚአብሔርን ተወ የመድኃኒቱንም አምላክ ናቅ። በሌሎች አማልክት አስቀኑት፣ በርኩሰነታቸውን አስቆጡት። እግዚአብሔር ላሎን አጋንንት ለማያውቃቸውም አማልክት በቅርብ ጊዜ ለተነሱ ለአዲሶቹ አባቶቻቸው ላልፈሯቸው አማልክት ሰው የወለደን አምላክ ተወ። ያሳደግህንም እግዚአብሔርን ረሳህ። ወንዶችና ሴቶች ልጆች ስላስቆጡት እግዚአብሔር አይቶ ጣላቸው። እርሱም አለ፣ ፊቴን ይሰውርባቸዋለሁ፤ ፍጻሜያቸው ምን እንደሆነ አያሉ ጠማማ ትውልድ ያልታመኑ ምንጮች ናቸው። ዛሬም በአዲስ ኪዳን በእግዚአብሔርና በሕዝቡ መካከል ያለው ግንኙነት ሊያበላሽ የሚችለው ትልቁ እንቅፋት ይህ ነው። በአዲስ ክዳን ለሕዝቡ የተከፈለ ቤዛ ሕዝብ እስራኤል ከግብፅ ባርነት የተዋጁበት የፋሲካው በግ ነውር የሌለበት ንጹ በመሆኑ በዚያ ሌሊት ይታረድና ይሞት ዘንድ የተገባ አልነበረም። ይሁን እንጂ ሞት የተገባው ሌላው በህወት እንዲኖር ካስፈለገ አስቀድሞ ሞት ያልተገባው ስለ እርሱ ምትክ ሆነው ይሞትለት ዘንድ የግድ ነው። አጥፊው ሞት በኩር የግብፅ በኩራት ሴቅጥፍ የእስራኤልንም እንዳይደግም ምትካቸው ሆነው የሚሞት ንጹ ቤዛ በማስፈልጉ ሞት አይግባው የነበረው ነውር አልባ ንጹ በቅ ሞት የተገባቸው በኩራት እስራኤል በህወት እንድኖሩ የሚጠበቅ ጉዳይ በመሆኑ የበጉ ደም በእያንዳንዱ እስራኤላዊ ቤት በበሩ መቃንና ጉበን ላይ ተቀባ። የንጹህ በግ ደም በበራቸው መቃንና ጉበን ላይ መታየቱ የበጉን ለእያንዳንዱ ቤዛ ሆኛለሁና እነርሱ ነፃ ናቸው የሚል ድምፅል ምስክርነቱ ፋሲካነቱን አረጋግጧል። ዘጸአት 12 ከቁጥር 13 ደሙም ባላችሁበት ቤቶች ምልክት ይሆንላቸዋል። ደሙንም ባየው ጊዜ ከእናንተ አልፋል እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁ። የእስራኤል በኩራት ከግብፅ የባርነት ኑሮ የተበዩበት የፋሲካው በግ ለክርስቶስ ጥላና ምሳሌ ነበር። ለዚህም ሐዋርያ ጳውሎስ የእኛ ፋሲካ ክርስቶስ በመታረዱ የቀድሞ ጥላና ምሳሌ ነበረው። በግ የዓለም ኃጢአት ለማስወገድ በመጣውና የእግዚአብሔር በግ በተሰኘው በክርስቶስ ፋሲካነት መተካቱን አብዝሮናል። አንደኛ ቆሮንቶስ አምስት ከቁጥሩ ሰባት እንግዲህ ያለ እርሾ እንዳላችሁ አዲሱ ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግድ፣ ፋሲካችን ክርስቶስ ታርቷልና። በአንዱ ሰው በአዳም በደል ምክንያት ወደ ለመገባው ኃጣትና ውጤቱ ሞት የሰውን ዘር በሙሉ ስላዳረስ ሁሉን በቁጥጥር ስር አድርጎ ገዛ። በዚህ ባርነት ውስጥ ያሉትን ነጻ ማውጣት የሚችል በዚህ ባርነት ያልተያዘ ራሱን ነጻ የሆነ ሰው ነው። ነገር ግን የእግዚአብሔር ቃል እንደምናገረው አንድ ስንኳ ጻድቅ ስለታጣና ሁሉም የሰው ዘር የእግዚአብሔር ክብር ስለጎደለው ሮሜ 3 11 ላይ እንደተጻፈው አንዱ ሰው እንደርሱ ያለውን ሌላውን ሰው ሊያድን ከቶ አልቻለም። መሞት ለተፈረደበት ለሰው ዘር በሙሉ በቂ የሆነ ቤዛ ሰጥቶ ሊበጅ የሚችል ፍጡር አልተገኘም። ሕግም እንዲሁ ለማዳን አልቻለምና ሮሜ 8 ከቁጥር 3። ስለዚህ እግዚአብሔር ሰውን ከአጣት ባርነትና ከሞት ፍርሃት ነጻ የሚያወጣበትንና ራሱን ንብረት የሚያደርግበት ቤዛ ያዘጋጅ ዘንድ በማስፈለጉ አንድ ልጁን ልኮ ሰው እንደሆነና ለሰውና ለሕግ ያልተቻለውን እንዲፈጸም ብሎም ምጥ ሆኖ ስለ ሰዎች እንድሞ ተደረገ። ከዚህ የምንረዳው የሰውን ነፍስ ለመቤዠት የጠየቀው ዋጋ እጅግ ታላቅ የሆነና በሰው ወይም ከሰው ሊገኝ የማይችል መሆኑን ነው። ሐዋርያውም ይህን ሲያስረዳ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯቸው በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በበግ በክብር የክርስቶስ ደም እንደ ተዋጃችሁ ታውቃላችሁ ብሏል አንደኛ ጴጥሮስ ምዕራፍ 1 ከቁጥር 18። ይህም ቤዛነታችን የተከናወነው በደም ብቻ መሆኑን ያሳያል። እንዲሁም ኤፌሶን ምዕራፍ 1 ከቁጥር እኛ በፍቃዳችን ለኃጢአትና ለዲያብሎስ ያለ ዋጋ ከተሸጠንበት እግዚአብሔር ልጁን ቤዛ ሰጥቶ ዋጀን። ይሄ ስለኛ መበጀት የተከፈለው ዋጋ በሌላ ተመጣጣኝ ዋጋ ሊተመንና ሊመዘን የማይችል ነው። ብቻልም መኖሮ ሰው ለነፍሱ የመሰጠው ቤዛ ማዘጋጀት በቻለና ነፍሱ ባለው ሀብት ቤተበዥ ነበር። ነገር ግን ይህ አይቻልምና የእግዚአብሔር ቃል ሰውስ ስለ ነፍሱ ቤዛ ምን ይሰጣል ስል ይጠይቃል። ይህ ሰው በራሱ መሆነ አለኝ በሚለው ነገር ህይወቱን ከኃጣት ባርነትና ከሞት ፍራት ነጸላ ያወጣ አለመቻሉ ተቋሚ ነው። ማርቆስ ምዕራፍ ስምንት ከቁጥር 36 እስከ 37፣ የተከፈለልን ዋጋ ታላቅነት ስናስብ የዋጋ ታላቅነት ብቻ ሳይሆን ይህንን ታላቅ ዋጋ እንዲከፍልልን ያደረገው የበደላችንንም ታላቅነት ጀመር መሆኑን ይኖርበታል። እንደገና በዚህ ውስጥ እኛ ለእርሱ የነበረን ጠላትነት ያላገደው ኃጣተኝነታችንና ድካማችን ያላደፈረሰው ለመወደው ለአንድ ልጅ እስካለ መራራት ያደረሰው ጥልቅ ፍቅር እናስብበታለን። ሮሜ ምዕራፍ አምስት ከቁጥር ስድስት ገና ደካሞች ሳለ ክርስቶስ ዘመኑ ስደርስ ስለ ጣተኞች ሞቷልና። ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ጣተኞች ሳለ ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱ ፍቅር ያስረዳል። እግዚአብሔር ቤዛ የሰጠላቸው በክርስቶስ ኢየሱስ በኩል የእግዚአብሔር ገንዘቦች መሆናቸውን አምነው የተቀበሉ ሁሉ ከኩነኔ ነፃ የሆኑ የእግዚአብሔር ብቻ ናቸው። ሮሜ ምዕራፍ 8 ቁጥር 1። ከዚህ በኋላ የሌላ መሆኑ ቀርቶ የራሳቸውን መሆን አይችሉም። አንደኛ ቆሮንቶስ 6 ቁጥር 19 ወይስ ስጋችሁ ከእግዚአብሔር የተቀበላችሁት ከእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህም በስጋችሁ እግዚአብሔርን አክብሩ። የቀደሙት የእስራኤል ባርነትን ፈልገው አለቃ ሾመን ወደ ግብፅ እንመለስ በማለት እንዳመፁ ብሉ በክርስቶስ ደም የተዋጁ ክርስቲያኖች በእግዚአብሔር ላይ አምፀው የሌላ እምነት ብሎ ፈጽሞ የማይሞከር ነው። አመጻቸው ከገፋም በስሩ ሆነው በአስፈሪው የእግዚአብሔር እጅ ይቀጣሉ እንጂ የሌላ ባሪያ አይሆኑም ወይም ከዓለም ጋር አይኮነኑም። አንደኛ ቆሮንቶስ 11 ቁጥር 32 ጌታ አብ የሚሰጠኝ ሁሉ ወደኔ ይመጣል ወደኔ የሚመጣውንም ከቶ ወደ ውጭ አላወጣውም እና በማለት በክርስቶስ ደም የተዋጁት ክርስቲያኖች ዋስትና አረጋግጧልና አቅጣልና ዮሐንስ ወንጌል ምዕራፍ 6። ነገር ግን በትክክል በአብ ተስቦ ወደ ክርስቶስ ያልመጡትን ይህ ዋስትና ዋስትናቸው አይሆንላቸውም። ስለዚህ የአምልኮ መልክ ይዘው አውቀናል፣ እውነትን ተረድተናል እያሉ በተረዱት እውነት መሰረት የማይኖሩትን የስም ክርስቲያኖችን እዚህ ስፍራ ውስጥ ለማስገባት መሞከር በኛ የተሳሳተ ግንዛቤ የእግዚአብሔርን አሰራር የተበላሸ አድርገን እንዳንቆጥር ጥንቃቄ ልናደርግ ይገባናል እግዚአብሔር በእኛ ስራ ሳይሆን በልጁ በክርስቶስ ደም ያጸደቀን ለሌላ ሳይሆን የዘላለምን ህይወት እንድናገኝና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ ነው ኤፌሶን ምዕራፍ ሁለት ከቁጥር አስር በክርስቶስ አምኖ የጸደቀ ሰው የመጽደቁ ማረጋገጫ ይሄ ብቻ ነው ሰሚ ሆይ ይሄ እንዴት ያለ አስደናቂ ነገር ነው! እንግዲህ በውድ ዋጋ ተገዝታልና ከእንግዲህ የራሴ ወይም የሌላ መሆን አትችልም። በዋጋ የመገዛትህና የእግዚአብሔር መሆንን የሚለካበት መስፈርቱ ግን ከላይ እንዳየነው፣ ስለዚህ የመጽሐፍ ቅዱሳዊ ትምህርት ያለ እውቀትና የስን ብቻ የሆነው ክርስትና ሳይሆን በሁለንተና እግዚአብሔርን ማክበርና ማስከበር መቻልህ ነው። ውድ የዩቱብ ተከታታዮች በዚህ ዩቱብ ላይ አሁንም ከዚህ ቀጥለን አስገራሚ የእግዚአብሔር ቃል እውነታ ይዘን ስለምንቀርብ እውነታን ማወቅ አለብኝ ብላችሁ የምታስቡ ወገኖች ሁሉ ይህንን ዩቱብ ሳብስክራይብ በማድረግና ለሌላም እንድደርስ ሽር በማድረግ አገልግሎ ለራሳችሁንም አትርፉ። ተባረኩ።